ሌላ ነገር አይሰራም። ዛሬ መርካቶ በጣም ችግር ላይ ናት። ስትደነገጥኩኝ ምን ሆነ ስል እንደዚህ እንደዚህ ከሰዎቹ ጋራ የአስር አመት ደሞዝ ምናምን ብቻ ይህንን ሰማሁኝ። ከዛ ና እንዴት እናድርግ አሁን ይህን እየተነጋገርን እያለ ዜድ መጣች፣ ዜድ መታ። አሁን መጀመሪያ ደሞዝ እንትን ከምንል መጀመሪያ እቃዬን ልልክ ነው ብላ እቃዋን ትሰብስብና እቃዋን ታስተካክል ከዛ በኋላ ያለው ነገር ይደርሳል። በዛ ሰዓት ደሞዟን ሊሰጧት ይችላሉ፣ ግማሹን እንኳን ይዛ ትወጣለች አለች ስትል ታይ ቤት መጀመሪያማ ልብስ ቀሪ ነው፣ እሷ መውጣት አለባት። ከዛ ቤት እሷ ካልወጣች ጨርቅ ምን ፋይዳ የለውም። እና ከቻለ ከዛንትን ብለን ወይዛ ሀገር ላሉ እንትኖች ተደዋውለን ለኤምባሲ፣ ኤምባሲ መርቶ እንዲያስወጣት ይሆን ከለዛ ደግሞ ተስፍሽ እነ ሳራም አሉ። ለእነሱ እንትን ብለን ምትል አንድ ነገር ይደረግላት። አሁን ቤቶች ይህን ያህል ብር ተቀምጦባቸው አሁን ብሬን ስትል ሌላ ችግር ነው የሚፈጥሩት። አንድ ነገር ሊያረጓት ይችላሉ ወይ፣ እንደ ሆነ ነገር አድርገው ሊያሳፍሯት ይችላሉ። እና በዚህ አንድ ነገር እናርግ እስኪ ቆይ አለች። ወይ ኦንላይን ላይ የለችም መጀመሪያ። ሼር ሼር፣ ሁሉም ነው ሼር ያደረገላት፣ ሁሉም ቲጂ ራሷ ቲጂ ትልቋ የካናዳ ማለት ነው። እሷ ራሷ አሸራርጋልሻለች ሁሉም ሼር እያደረገላት ነበር። በጣም ተሯሯጥ ነው የዛለታ ማለት ነው። ከዛ በኋላ እንደገና እንደውም ዜድ ምናለች? ሲጀመር የሁሉ ደሞዝ ስትይ የፈለገ ነገር እንትን ብትኖር ከእነሱ ጋራ እነሱ አይታመምም። የሁሉ ደሞዝ ስትይ ሚቀመጥ ነው። ለምን ተቀመጠች? አሁን እንዴት አድርገው ነው ይሄንን ብር የሚሰጧት፣ ይሄን ብር ስትላቸው ሌላ ችግር ይፈጥራሉ። እና እንዴት እናድርጋት በዚህ ስንል ጌዛለት ማርያምን፣ ይኸው መድኃኒዓለም ምስክሬ ነው። ቀሙሉ ነው ለመርካቶ ሼር ሲደረግላት የዋለው ከታች ግን፣ አሁንም ቢሆን እኔ አላየሁሽም አልመጣሽም። ግን በኋላ የለችም የለችም ዝም ባ የሚሙ የለሽን ሼር ስናረግ ሁሉም ሼር እያረገችልሽ ነበረ፣ ሌላ ቲጂ ቲጂ ራሷን ሼር እያረገችልሽ ነበረ፣ ሰሚራ ሼር እያረገችልሽ ነበረ። ሁላችንለ ታችን ማለት የተሯሯጥ ነው ማለት ነው። ከዛ አልመጣችም። አሁን በቃ እንዴት ይደረጋል አሁን እንዲያውም ወፍሴ ምናለች መጀመሪያ ልጅቷን ጠርተን ልጅቷ በሚሆናት መንገድ ይሄ በዚህ ነገር ትረዱኛላችሁ ምትል ከሆነ ከጠርታ ሳትጠየቅ ለኤምባሲ ማትንገሩ ለሌሎች ልጆች አታስተላልፉ፣ በኋላ ችግር እንዳይፈጥርባት ልጅቷ ላይ። እሺ ካለች ግን የሰውየውን ስልክ ትስጥና ሎኬሽን ትላክና ለኤምባሲ ኤምባሲ እንዲያወጣት ይደረግ ነው። እንጂ ሌላ ክፉ ነገር አልተነሳም። መርካቶ ሌላ ነገር አውሮተው አውርተውእኛ ብቻ ነን እውነተኛ፣ አንቺ ውሸተኛ ነች አልሽኝ። ምን ቆይ ሰሚኝ እኮ ሰሚኛን ላውራ አሁን ጨረቀ ሚወት ሆኜ የመርካቶ ብሶቷን አልታውራ እኮ ጨረታ ይኸውልሽ፣ እኔም የገባሁት ሰዓት የገባሁት ሰዓት ላይ የነበረችው ዜድ ሶስት ናቸው። እንደ ለምንድን ነው እንትን ማትሉኝ? እንደ ለምንድ ውሻጣም ውሻጣም የምታስብሉኝ እኔን? እኔ አንቺንም አላየሁም። በእርግጥ ሳ እናንተ ሼር አድርጋችሁልኛለች፣ አልገባሁኝም። ስገባ ግን የነበሩት ሚሚ ሚሚ እራሱ አለች፣ ግን አታውራም። እኔ እኮ በዜድ አይደለም ዜድ የመጀመሪያ ዕለት እናገኛለች። በማግስቱ ግን ያናደደችን ያችኛል ከዚህ ድጋር የምታወራሉ እንደዚህ ያለ እንደ እኔ አዛ ምንም ይሄ ማ ውሸት ነው ስትል ነው። ለዚህ ወዲያውኑ በማግስቱ ጠዋት ለምንድን ነው እንደዚህ እዛ ጋር የምታወሩ ጊዜ ስ ያደረግኩላል እናንተ ያላችሁ እኔ አልገባሁም ምን መርካቱ አሁንም የተሳሳትሽ ነው፣ ጥፋት አለብሽ። መርካቱ በሰማይ ሰዓት ገዝት ልከሽ ገዝት ልከሽ ገብተሽ ማለት ነው፣ ምን ማለት ነው ይሄ ብለሽ መጠየቅ ነበረብሽ። ማንም ሰው እዚህ ጋር ታች ላይ ቁጭ ቀርሽ ገዝት ልከሽ ምን ማለት ነው? ለምንድን ነው እንደዚህ የምትሉት ብለሽ እዛ ጋር መቋረጥ ትችይ ነበር። ካልተመቸሽ ደግሞ በእንትን አለ ምንድን ነው ኮመንት አለ እንዴ፣ ኧረ የምትሉትን አስተካክሉ ብለሽ ብጽፊ ማንኛውም ሰው ይደነግጣል። በማግስቱ እኮ ለራሷ ለዜድ እንትን አልኳት። ለምንድን ነው ትናንትና እንደዚህ እንደዚህ የምትሉኝ ብዬ እኮ። ማንም ሰው ቢሆን መርካቶ፣ አዳምጪኝ። ማንም ሰው ቢሆን እኮ እንዴ ይሄ ሁሉ ብር እንዴት ቁጭ አረፍሽ ብሎ ይጠይቅሻል። ማንም ሰው ቢሆን የእውነት ካልን ማለት ነው። እንዴ እንዴት በዚህ ዘመን እንዴት ይባላል እኮ ብላ ሊሆን ይችላልብላሊሆን መኪና ላይ ልገባ ነው ልጆች ይዤ ውስጥ ስገባ ለዋራችሁ ይችላል። ወሬው ምንም የተሳሳተ ወሬ ነው። እኔ በማግስቱ ተሌላ እና ተጨረቃ በቀር ያቺ ሰሙዬ ካለችው በቀር ከሌለው ሰው ጋር ያወራሁትም የለኝም። ለማንኛውም ይመችሽ። እኔ ማገባል ተፈለግሽ እንደፈለግሽ መሆን ትችላለሽ ግን ዜድና ዜድና ታትበ እኔ ያልኩሽ ነገር እና ያስቀየንኩሽ ነገር በፍጹም የለም። የተናገርኩት የማቅልጅ ነኝ እኔ ማለት ነው። ባሾብኩት ደግሞ ራሱ ይሄን ያህል ብር ብዬሽ ተናግረን በራሴ ነው ያሾብኩት ደግሞ ስለዚህ መብቴ ነው ደግሞ በራሴ ማሾ ማን ይከለክለኛል? እንደዚህ ግሩፕ ከፍታችሁ እንደዚህ ያላችሁ የለም። ይሁንልሽ ነው ነው ነው ነው። አሰማምሽ ትክክል አይደለም። ዝጉ ዝጉ፣ ይሄን ነገር ዝጉ። ይሄ ትክክል አይደለሽም። ዜና አሰማምሽ ትክክል አይደለም፣ ትክክል አይደለም። የተፈጠረው ነገር ይሄ ነው ብላ ነው እንጂ የእግሯ አሁን አልተነሳም እና እንትን ማለት ከቻላችሁ በቃ ያው መርካቶ ያለብሽ ችግር መርካቶ እኮ ስለ እግሯ ያወራችው ቆይታለች እግሬን እያመመኝ ነው ብላ እንደውም ቪዲዮ ከፍታ ስታሳየን የነበረው ቆይታለን። ሁሉም ነበረ ቆይዛኔ እውነት፣ እውነት ካወራን መርካቶ እግሬን አሞኛል ብላ ካለ ቆይታለች በቪዲዮ ነው

ግሩፕ ከፍተ ምናምን ያለችው ደግሞ ኦብሴ ግሩፕ እንትን ኢሞ ማን ዋትሳፕ ላይ ነይና እናውራ ስትለኝ ቀረው ነው እንጂ ያለችው ወደ አንቺ አልመጣም። ይሄ ነበር ተረጋጊ፣ ተረጋጊ። እኔም ደግሞ ሰምተሻል አይደለም የሚስጂ የተላከልኝ ስለ ግሩፕ፣ ግሩፕ ከፍታችሁ ስለ እግሬ እራሱ አውርታችኋል ይረዳል ብላችሁ ብላለች። እኔ ነው ያ በመዳን ያለምን የምን ግሩፕ ነው የምናወራው?

ሰምተሻል፣ አልሰማሽም ነበርሽ አልነበርሽ፣ ሳይሆን ያልኩት መርካቶ ስለ እግሯ ስታነሳ ያኔ ቆይታለች። እግሬን አሞኛል ብላ በቪዲዮ አይታ እንደውም እኛ ምን ብለን አስተያየሰተናታል። ግማሹ ስኳር ይሆናል ስኳር ሊኖርብሽ ይችላል፣ ግማሹ እንደዚህኛው በየሀሳባችን አስተያየሰተናታል። እግሯን የታመመች ለታ የዘ አለሽ ለሽ እንደዛ በ እንደ በተለያየ መንገድ ያትረጅ እኔ አንቺን አላልኩም። ግን መርካቶ እግሯን ስታሳይ ያኔ ሁላችንም ነበርን አይደለም? በቪዲዮ ስታሳየን ብዙ አስተያየት ሰተናታል። ግን ቆይታለች። ቪዲዮ ስታሳየን ንግሯል። ከተሳሳኩ ተናገሩች እኮ ያው ልሽ ዘሃሩ እኔ እኮ ጠይቅያት ለምንድን ነው እዚህ ገስት ላይ መግባት ሲያቆምሽ ለምንድን ነው ስላት፣ እግሬን ስላሳየው ብቻ ለህክምና ልጠይቅ ነው አርዱ ልትል ነው ብለው ተወራ እዛ ላይ። እኔ ደግሞ ታች ቁጭ ብዬ አዳምጣለሁ ብላ ስትል፣ እኔ ገስት ላይ ገባውና ኢትዮጵያ ሆኜ ጋስትራ የገባውና ለምንድን ነው እንደዚህ ያላቸዋል እኔ አምጥቼ እዚህ ጋር ታወጣለች ስል ብሞክር ብሞክር ብሞክር ስልኳን ነገሩንም እንዳንፈታው ጠፋች ኢሞዋንም አታነሳም ቮይስም ሳደርግላት አታነሳም ይሄ ነገር ተከሰት አይደል አሁን አንቺ ቮይስ ያደረግችላት መርካቶ ወደ ሌላ ወደ ሌላ አይደለም አንቺ ለዜድ በእግርሽ የተነሳ ቮይስ አርገሻል በዋትሳፕ ግሩፕ ከፍታችሁ ምናምን ብለሽ ቮይስ አርገሻል። አይደ ሀይሚዬ አይድ አደለም። እኔ ቮይስ ያረኩላት ከፈለገች ታምጣና ታሰማ። በበቀደም ለታው ነው እንጂ ስለ እግር እኔ አላነሳውም። አሁን እኮ ቅድም ኮስ አሁን ሰማችኋት እንጂ በደንብ ትንሽ ቆይታ እኮ ተናግራለች፣ ስለ አንቺ እግር ስትል፣ ስሟት ስሟት ስል ነው ስለ እኔ እግር እሷ መለ ብቻ ነው ያልናገረም። እኔ ለእሷ ስለ እግሬ አላኩላት። ዝም በለው አወኩ አወቅኩ ትላለች

ማን ስላልሽኝ አይደለም፣ ማሽሻ ሰምቷል። በከለያለኝ ከለያይ ሰራ አይሰራም። እዚህ ጋር እኔ ማሙ ሆሴ ማለች ላይዳ ማለችሽ ጨረቃ ማለችሽ ያንን

ለምን መናገር አፈልግም። እንትናናቱ ከዛሬ ጥያቄ ጠይቃሻለች። ያንን ነገር ዘግተናል። ቤት እንደገና ደግሞ ያልመጣሽበት ምክንያት

ከሌሎች ሳይሆን አንቺ ሸፋፍ ነሽ ሳይሆን ግልጽ አርገሽ አጋልጽ። መሸፋፈን አይሰራም። ይህ መሸፋፈኑ ውሸት ያስብላል። ለአንቺ ስልሽ ታማኝነት አይኖርማ። እንደዚህ ያሉኝ አይሰራ በይኝ ስትናገር እሳት ሆኔ ስትናገሪ ነበር። አንቺ ማ ሃይሚ እንደውም ስትመልስልሽ ነበር፣ ለምን እንደዚህ ትያለሽ ብለሽ ለሰላም ብቻ ና

ባሩ ጉዲ ዋላ ለገል ፍየላችሁ እውነትም ፍየል ናችሁ። ዋላ ጋርጥቷለሁ ይፋል። ሚሚ እስኪ ዝም በይ። ቆይ እስኪ ዝም በይ እስኪ ሌላ አውሪ። እስኪ እስኪ ቆይ ዝም በይ። ሌላ ማነው እዛ ማ? ሚሚ አውሪ ሌላ። ሁላችሁም ሞይ ታዝዛቸው። ሰላም አውሪ አውሪ። በቃ አውሪ። አሁን እኔ ማለት ነው። ሰላም ሰላም፣ ቤተሰብ እንዴት ያደራችሁ? ዳህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው። ሁሉ መልካም እና ላይላ ነች አመጣችው፣ ይሄ ወሬ ላይላ ነች አላችው? አዎ እውነትም፣ ሌላ ነች አልክድም፣ አልሽርም በየቦታ አለ እና እኔ መጀመሪያ ሁለት ቀን ነው የተነሳው፣ የመርካቶ ነገር ሁለት ቀን ነው መርካቶ፣ በደንብ አዳምጪ፣ ሁለት ቀን ነው የተነሳው። አንደኛ ቀን ራስሽ ገስት ነበርሽ፣ ስናወራ፣ ስንጫወት ስንጫወት፣ ብሶት ብሶት ስናነሳ አንቺ ደግሞ የሆነ ነገር አንስተሽ ከሰሙዬ እያወራችሁ ምን ምን ሆነሽ ነው ስልሽ፣ የአንቺ እህትሽ ያለው እልኩት ለንገር አለው እስቲ ምንድነ የሆን ሸት ንግርኝን፣ ወይ እኔ እህትሽ እያለው እልኩት በዛ በዛ ተነስቶ ስናወራ፣ ከዛ እንደዚህ እንደዚህ ነው ብላ ሰሙ ምርር ብላ ስታወራ፣ ወይ እንደዚህ ነው ወይ እኔ ሰምቼ መላቅም ምንም ነገር አላውቅም። እንደዚህ ነው ወይ ለካ መርካቶ ቢናል እያወራን ዜዶ አለች ሰሞን አለች ኦብሴ የለሽም ሙት አድርገሽ የለሽም አንድ አንድ ሰዓት ድረስ ሙት አድርገሽ ምንም በአንደኛ ቀን ምንም የሰማሽ ነገርም ኮመንት ሳቡ ታች ላይ እያንዳንዳችሁ ነበራችሁ ያን ቀን ማለት ነው። ከዛ ሰሚራ እኔ ዜዶ መርካቶ ነበር አንደኛ ቀን ማለት ነው። ታድያ እያወራ ቲጂ ወጣች። ከዛ እያወራን እያወራን እንደ ራሴ እንደ እህትነት በጣም ነው ወላሂ። ከዚህ ወጥቼ አልቅሻለሁ እኔ ከዛ የነገርሽው ነገር ማለት ነው የተናገርሽው ነገር ማለት ነው። ከዚህ ከገዝቱ ወጥቼ በጣም ነው የለቀስኩት ማለት ነው። ከዛ እንደዚህ እንደዚህ ሲሉኝ በቃ መርካቶ ወጣች። ተደውሎልኛል የሆነ ሴትዮ መጣች ብለሽ ነው መሰለኝ ወጣሽ። ከዛ በኋላ ትመጣለች ብለን ጠበቅ እየጠበቅ እየጠበቅ ሀቢባ መጣች። ሀቢባ እንደም ጊፍት ታች ላይ ጊፍት ይሄን ነገር ስናወራ አዝነን ስናወራ ታች ሆነ ሰምታ፣ ከዛ ጊፍት ሰጠች። ና ገስት ገባች ሀቢባ ማለት ነው። ሀቢባን ታቆታላችሁ። ከዛ ገባችና ምን ተፈጥሮ ነው አለች ሀቢባ ማለት ነው። እንደዚህ እንደዚህ ነው ሀቢባ የጨረቃ ፋሚሊ ሀቢባ ከዛ ማቶቲና ምን ተፈጥሮ ነው ስትል እንደዚህ እንደዚህ ነው ብለን ለሀቢባ ነገር ዘዱና እኔ ሳሚራ ነበር። ከዛ ስንነጋገር ሀቢባ ደግሞ ውይ እንደዚህ ነው ወይ በቃ እንደዚህ ከሆነ በድምፅ ትስራና ቪዲዮ በድምፅ ተስራና እኛ አሁን የምናግዘው ነገር ቪዲዮ በድምፅ ተስራና እኛ ደግሞ ይሄን ቪዲዮ በቪዲዮ እንትን እንበል በቪዲዮ እንስራ ቪዲዮ ባራሉ ይወጣል እነ ሀቢባ ጋር ይደርሳል፣ አለችው ማለት ነው። ሀቢባ ያችኛውን ለዛኛው ሀቢባ ይደርሳል ለነ ሀቢባ ለነሳራ ይደርሳል። ቪዲዮ ተስራ ብላ ሀቢባ ነገረች። ከዛ በቃ ልጅቷ የታለች ትምጣ ትምጣ ስሉ መርካቶ ማለት ነው። መርካቶ አልመጣች ቀረች። ሰሚራ ደውላ ለመርካቶ ትምጣ ስንል ሰሚራም ሄደ ቀረች። እኔም ደግሞ ሄጅ በቃ ሰሚራን አመጣለሁ ሀቢባ ና ዘዶ ተቀመጡ እኔ ሰሚራን አመጣታለሁ ብዬ ወጣው። ሰሚራም ቀረች፣ እኔም ቀረው። ሁለት አንደኛው ቃል እዛው እዛው ተቀራ ቀራን ማለት ነው። ሳንገናኝ ምንም ሳናወራ ማለት ነው። ሁለተኛ ቀን ደግሞ እኔን እንገብቼ ነገሩን ያነሰውት እኔ ራሴ ሁለተኛ ቀን ማለት ነው። ልገርሽ አላየሽ አይኔ ሙት አርጌ አንስቼ ሙት አርጌ ሄጃለሁ። አላወራውም ግን መጀመሪያ ነገሩን ያነሰውት እኔ ነኝ። ከዛ እዚህ ውስጥ ያላችሁ ሁላችሁም እህታችን መርካቶ እንደዚህ እንደዚህ ናት፣ በጣም ተቸግራለች፣ ስቃይ ውስጥ ነች ያለችው። አንድ ቀን ተወርቶ መልቀቅ የለበትም እኔ እህታችን ናት፣ ነገ ለእኛም እንደዚህ ነው። የመርካቶ ነገር ለምንድን ነው ዝም የምትሉት? አወራን፣ ትላንትና፣ አወራን፣ ዛሬ ዝም ማለት የለብንም። ትምጣና እንደምናደርግ እንደምናደረግ፣ እዛም አለ እንደሆኑም ሃይሚዬን አንስቼ ሃይሚዬ ራሱ ብዙ የምታውቀው ሰው አለ ሀይሚዬም ጋር ደውሉና፣ ሀይሚዬ ትምጣ፣ ይቺ ልጅ ምን እንደምትሆን እንተባበረ፣ እናንሳው ብዬ ያነሳሁት ይሄን ብቻ ነው። ግን እኔ የተናገርኩት በቃ ትውጣ፣ ከዛ ቤት ትውጣ ብዬ ያነሳው። ከዛም በኋላ ምን እንዳወሩ አላቅም። እንደዚህ አድርጌ ሄድ ነው ብላ ጠይቅ፣ አለች አይባልም፣ ይሄንን ሁሉ ብር እያለ አስተካክለው ማን ነው የሚሰጣት፣ እንደዚህ አይባልም ብለን ስንከራከር ደግሞ ኦፕሴ መጣ። እንደዚህ አትበለው እንደዚህ አትበለ ብላ አቆመችው ማለት ነው ኦፕሴ። ከዛ እኔ ሙት አድርጌ ወጣው። ምን እንዳወራችሁ አላቅም። ነገሩ መጀመሪያ ያነሳሁት እኔ ነኝ። ምን እንዳወራችሁ ምን እንደተወራ አላቅም፣ ከዛም በኋላ ማለት ነው። ግን ነገሩ መጀመሪያ ያነሳሁት እኔ ነኝ። ይሄ ልናገር። አሁን ሌይሎ እኔ አሁን እኮ ይህን ነገር ላነሳ ፈልገን አልነበረም። ወብሴ ነች ሌይላና ዜድ ዜድ ላይ ነገር ይከርባታል።